አሁን ሀገራችን ውስጥ ትራንስፖርት ችግር በጣም ትልቅ ችግር ነው ያለው ትልቁ ወጪ ቤንዚን ነው ይህን ለማስቀራተኛ ሰላሌ ካር ካምፓኒ በኤሌክትሪክ ኃይል የሚሰራው ሞተር ሳይክል ሰራን ማለት ነው የተለያዩ ሞዴሎች አሉ እነዚህ ሞተር ሳይክሎች በኤሌክትሪክ እና በፌዳል የሚሰሩ አሉ እንዲሁም ፉል ኤሌክትሪክ አለ እንዲሁም ደግሞ ባለሶስት ግል አካል ጉዳተኞች ሞተር ሳይክሎች እያመረት ነው የምንገኘው በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች አሉ። ውጭ የሚገቡ የተለየ ከተለያዩ ሀገሮች ወደ ሀገራችን የሚገቡ ሞተር ሳይክሎች አሉ። እነሱ አሁን ሲሰሩ ለሀገራችን እንትን ስታንዳርድ ነው የሚሰሩ ማለት ነው። እነዚህ ሞተር ሳይክሎች ለምሳሌ ከአንዳንድ ሀገር የሚገቡ በሀገራችን የመሬት ከፍታ ምናምን አይቶ ነው የሚሰሩ ማለት ነው። እነዚህ ሞተር ሳይክሎች እነዚህ ደግሞ ወደ ሀገራችን ስናስገባ በቃ በእነሱ ሀገር ስታንዳርድ ስለተሰራ ሀገራችን ላይ ደግሞ አይስማማም ምናምን ማለት ነው እና እሱ ችግር እኛም ወደ ስራ ገባ ማለት ነው። እኛ የምናመርተው ሞተር ሳይክሎች ከውጭ የሚገባው ለየት የሚያደርጎ አንደኛ በሀገራችን ተስማሚ ሆነው የተሰሩ ሞተር ሳይክሎች ናቸው። ሁለተኛ ደግሞ የሀገራችን ምርት ናቸው። ኦልሬዲ 85% እዚህ ሀገራችን ውስጥ ነው ምንሰራው ማለት ነው እና 15% እስከ 40% ነው ከውጭ የምናስገባ፣ እሱም ሊቲየም ባትሪ ነው፣ ድናቦ ነው ከውጭ የምናስገባ ማለት ነው። ይሄም ደግሞ ከጊዜ በኋላ ይቀራል ማለት ነው። ከውጭ የሚገባው ጋር እንትን ስንል እኛ የምናመርት ሞቶርታክሎች አንደኛ ከውጭ የሚገቡ ለሀገራችን ተስማሚ አይደሉም፣ ሁለተኛ ደግሞ ዋጋው ውድ ነው፣ ሶስተኛ ደግሞ እነዚህን ስፔር ፓርቶች በፈለግ ሰዓት አናገኝም። እኛ ግን ሀገራችን ውስጥ የምናመርቱ ስፔር ፓርቶችም እያቀረብን ነው የምንገኘው። እነዚህ ሞቶርታክሎች ስናመርት ጋር እንትን አሉ፣ እንዲሁም ደግሞ መለዋወጫ አሉ ማለት ነው። እነዚህ ሞቶርታክሎች ሲበላሹ በእኛ ጋር መለዋወጫ ያገኛሉ። ከውጭ የሚገቡ ሞተር ሳይክሎች ዝቅተኛ የተባለ እስከ አርባ ሁለት ሺህ ብር ነው የሚሸጡ በኤሌክትሪክ ሄድ የሚሰሩ ሞተር ሳይክሎች ግን እኛ ጋር ዝቅተኛ የተባለ ከሀያ አምስት ሺህ ብር ጀምሮ እስከ ሰላሳ ሁለት ሺህ ብር አለ። ከፍተኛ የተባለ ደግሞ እስከ ሁለት መቶ ሰማንያ ሺ ብር ሄዳል ማለት ነው። ግን እኛ ከፍተኛ የተባለ መቶ ዘጠና አምስት ሺህ ብር ነው። በሞዴላችሁ እየጨመረ እየቀነ ሲሄድ፣ ኦልሬዲ ከውጭ የሚገቡ አሁን ከእኛ ሂጥፍ ነው ማለት ነው። እኛ ደግሞ የሀገራችን ምርት ስለሆነ በሀገራችን እቃ ስለምንሰራ የሀገራችን ችግር ለመፍታት ነው እንጂ ትርፍ ላይ እንትን አላለን ማለት ነው ትንሽ የፋይናንስ ችግር ስላጋጠመኝ ነው እያዝ ያደረግን እንጂ ኦሬቪ ተሞክሮ ተፈትሾ ምናምን ወደ ገበያ ይገቡ ናቸው ማለት ነው። ተመሰግናለሁ።